አሁን ምንም ሳትሉ ተነሱ፣ ና ይቅርታ ጠይቋት። ተነሱ። ሰላም ሰላም፣ ጤና ይስጥልኝ። ወደ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ በአዲስ ድራማ ደግሞ መጥቼላችኋለሁ። ይሄንን ድራማ ላይ ውድ ተመልካች ይሄ ድራማ እናትና እናትና ልጅ እንዴት እንደሚባሉ ልነጋችሁ አልችልም። ይቅርታ። ይሄ ድራማ እንግዲህ እናትና አባት እናትና ልጅ እንዴት እንደሚያባላ እናትና ልጅ እንዴት እንደሚጣሉ እንዳድ ቦታ ከተከታተላችሁ ይገባችኋል። እዚህ ጋ ደግሞ ሀና እና ሰላምዬ ሀና ሰላምን በጣም እየተንከባከበቻት ነው እንግዲህ የሰላም እናት ደግሞ ከቢሮ ተደውሎላት ለምንድን ነው ስራ ያቋረሹ ነይ የሚፈረም ነገር አለ የሚያስተካከል ነገር አለ ብላ ስትጠየቅ ስትጠራ ወረቀቱን እስከ ቤት ድረስ አምጣ እና እንተን እንበል እንፈርም ስትል በስህተት እንግዲህ ብሩን ደምሮ ደምሮ ብሩ እሷ ያላሰበች ሰቦች ሲሆን ስራክም በትክክል አትሰራም ወይ እያለችን የሰላም እናት ማለት ነው። እዚህ ጋር እንግዲህ ሀና የእነሱ ሰራተኛ ነች እንግዲህ ሰውየውም ሀናን ይፈልጋታል ማለት ነው። እዚህ ጋር ሀና ልጆቿን ከነሰላም እናት ጋራ ልታስታርቅ ሰብስባ አምጥታለች። እንግዲህ እናታችሁ እንኳን ለእናንተ ክፉ ለመሆን አባቴንም ሲታመምብኝ ባልታወቀበት መንገድ ነው አባቴን መቶ ሺህ ብር ሳታኝ አባቴን ያሳከምኩት ስትል ብላ ሀና ስትናገር ነው ልጆቹ እናታችን እንደዚህ ነች አይደለ ብለው ልጆቹ ለእናታቸው ይቅርታ የጠየቁት ማለት ነው። እዚህ ጋ ደግሞ ሀናን ሰውየው ቡና እና ሻይ ስትሰጠው፣ እንግዲህ ውሃ ነው ስትሰጠው እንዴት ሰውየው ሀና ሀናን እንዴት እንደሚያያት ለነገራቸው አልችልም። ሀና ደግሞ ቆንጅዬ ልጅ እንዴት የቤት ሰራተኛ ትሆናለች? እንዴት ኬት ነው ያገኛታት? ብሎ በደላላ ነው ያገኘ ነው ብሎ የሰላምን ወንድምን ሲጠይቀው ነበረ። ደላላ ሀናን ይፈልጋታል። እዚህ ጋር ደግሞ የሀና አባትና እንግዲህ የሀና ጓደኛ እየተነጋገሩ ነው። ሀና ማግባት አትፈልግም፣ እኔን እየተንከባከበች ነው እያለ ነው የሀና አባት ስለዚህ እንግዲህ አንድ ሰውዬ ያለ እሷም ትፈልገዋለች እሱም ይፈልገዋል ሲባል እንግዲህ ልጁ ለራሱ ሀናን እንዳፈጠረ አባትዮ አያቅም ይመስለኛል። በጣም ነው ያለ ነው። በጣም ነው ደንግጦ የሚበላው ምግብ በቃ ይበቃኛል ብሎ ነው ተደስቶ የሄደው ማለት ነው። ውድ ተመልካች በጣም በሚገርም ሁኔታ ምነው ልጅ አትበላም ወይ? እያለ ነው የሄደው። እዚህ ጋር እየተነጋገሩ ነው እንግዲህ እዚህ ጋር የሐና የሐና አባት ነው። በነገራችን ላይ ይመሳሰላሉ። ሐና ሰውየው ወረቀቱን ይዞ ሲመጣ በጣም ነው ሐናን የማያተና በጣም ነው እየገረመኝ ሀና በጣም ጥሩ ልጅ ነች። ሰላምዬ መልክ እንደወለደ ሰው ነው እየተንከባከበቻት እያለው ያለችው እንግዲህ። ሰላምዬ በጣም እየቀበጠች ነው እዚህ ጋ ይርታ ዋንታ ገባችብኝ እና ከዛ ሲቀጥል ደግሞ ውድ ተመልካች ሀና የሀና እናት ሀና መንሆና ሆስፒታል እንደታኘች ምን ሆነ ሆስፒታል እንደተኛች ምን የሆነች የሀና እናት የምታውቀው ነገር የለም ና የሰላምዬ እናት ነች እንጂ እና ሰላምዬ እንግዲህ በጣም እናትዪቷ በጣም እየጠየቀቻት ነው ምን ሆነሽ ነው ሆስፒታል ላንቺ አንቺና ዶክተርና አና ምንድነው ያላችሁ ጉንኙነት ከሆስፒታል ምንድነው ያንቺ እማመስሽ ምንድነው ብላ ስትጠይቃት፣ ሰላሜና በፍጹም ለናቷ ግልጹን ለመናገር አትፈልግም ማለት ነው። ከዛ ሰላሜና ስለ እመሟ እናትይቷ ምን ሆነሽ ነው ብላ ስትጠይቀት፣ በጣም ነው የምትቆጣው ልጅቷ። እናቷ ላይ በጣም ሰይጣን ሆነ ቁጭ የምትለው እና ከዚያ በኋላ ደግሞ ደህና ሆኝ የነበረ ታሪክ የነበረ ምን ነው ባልጠይቅ ኖሩ ብላ የሰላሜና እናት በጣም ይቆጫታል ማለት ነው። እንግዲህ ዞሮ ዞሮ ድራማ ነው እና ዞሮ ዞሮ የሃን የሰላምዬ እናትን ማወቋን አይቀርም። በጣም ሰላምና በጣም ኃይለኛ ነች። ለምን እንደሆነ እኔ አላቅምና እርግዝናውን ስላስወረደችም ነው። ደግሞ ልጁ ደወለልኝ ብላ ለካናም እየነገረች ነው። ካና ደግሞ ቢደውል ምን ችግር አለው? አንሽለት እያለች ነው እንግዲህ በሚቀጥለው እስቲ እንከታተላለን ላይቀርም